መልስ ልሰጣቸው የመጣሁት አብርሃም ትዳሩን ይፈልጋል፣ አብርሃም ትዳሩን ማዳን ይፈልጋል። ሩታ ናት እምቢ ያለች ያለችው ለምትሉ ሰዎች ነው ምላሽ ልሰጥ የፈለግኩት። እኔ ከዚህ በፊትም ተናግሬያለሁኝ። አብርሃም ይቅርታ ሲጠይቅ ድራማ እየሰራ ነው። አብርሃም ወደ ሩታ መመለስ እንደሚፈልግ ለማሳየት ሲሞክር ድራማ እየሰራ ነው። ይሄ ልጅ ዋነኛና ዋነኛ ታርጌቱ ራሱን ከተጠያቂነት ማዳን ነው። የዚህ ትዳር መፍረስ ዋነኛ ተጠያቂ እራሱን ላለማድረግ የፈጠራቸው ነገሮች እንጂ የምር ከሩታ ጋር መመለስ ፈልጎ ያደረጋቸው ተግባራቶች አይደሉም። ለዚህ ደግሞ በቂ ምሳሌዎችን ከሰሞኑ በምናያቸው ነገሮች በደንብ አረጋግጠናል ማለት ነው። ምክንያቱም ከሩታ በመለያየቴ አሞኛለ፣ በቃ ሕይወቴ ተመሰቃቅሏል ምናምን አይነት ድራማ ከሄርሜላ ጋር በሰሩ ማግስት ምን አይነት ነገር ተቆራርጦ ወጣለን። ቲክቶክ ላይ አብርሃም እየጨፈረ ዘና ፈታ እያለ ማለት ነው። ሶ ይሄ ልጅ ማድረግ የፈለገው ራሱን ለዚህ ትዳር መፍረስ ተጠያቂ አለማድረግ እንጂ ሌላና ሌላ አላማ የለውም። ብዙዎቻችሁ ማለት ነው አብርሃም ትዳሩን ፈላጊ መስሎ እየታያችሁ ስለሆነ ነው ይሄንን ንግግር እየተናገርኩ ያሉት። ይሄ ነገር ለሁላችሁም ግልጽ ሊሆነላችሁ ይገባል። አብርሃም ይሄንን ትዳር ቢፈልግ ኖሮ ሩታ ይሄንን ትዳር ለማዳን በተደጋጋሚ ጊዜ ማለት ነው እድሎች ሰዎችን ሰጥተዋለች። ወደ ሲዮት ተመልሳ መታለች። በጣም ብዙ ማድረግ ያለባትን ነገር አድርጋለች። ሶ አሁን ላይ ሁሉም ነገር ስለበቃትና ከዚህ በላይ ዋጋ መክፈል ስለማትፈልግ ነው ወስናች ልጅ ነገሮችን እያስኬደች ያለችው። አሁን ላይ ሁላችንም ሩታን መረዳትና ከሩታ ጎን መቆም ያለብን ትክክለኛ ሰዓት ደርሰናል። በቃ በግልጽ ከሄርሜላ ጋር ተኝቻለሁ የሚል ቪዲዮ ትላንትና ከለቀቀ በኋላ ይሄ ልጅ ከሩታ ጋር መሆን እንደማይፈልግ ለሁላችንም በቂ ምላሽ የሰጠ ይመስለኛል። አብርሃም ጫና አለበት፣ ከሩታ ጋር እንዲሆን ከቤተሰቡ ጫና አለበት፣ ከጓደኞቹ ጫና አለበት፣ በዙሪያው ካሉ ሰዎች ወደ ሩታ እንዲመለስ ጫና አለበት። ከተወሰኑና ውስን ሰዎች ውጪ ማለት ነው ሰው ይህንን ጫና ከላዩ ላይ ገሸሽ ለማድረግ የሚሰራቸውን ድራማዎች ከዚህ በኋላ ማስቀጠል አልፈለገም። በቃ ቅጭን ቅጭን ልቡ ከሄርሜላ ጋር እንደሆነ ከሄርሜላ ጋር አብሮ መቀጠል እንደሚፈለግ ለሁላችንም ማሳየት ስለፈለገ ትላንትና በጣም ብዙዎቻችንን ያስገረመውንና ከሄርሜላ ጋር እየተኛበትን ቪዲዮ አስመልክቶናል ማለት ነው ሰው። ስለዚህ ይሄ ልጅ ከዚህ በኋላ ከሩታ ጋር መመለስ እንደማይፈልግ በግልጽ ነግሮናል ማለት ነው። በቃ ሩታን አልፈልጋትም ምናምን ብሎ ወጥቶ ቪዲዮ እንዲሰራላችሁ አጠብቁ ማለት ነው። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ሰላም ሳለላችሁ ብዙ ነገሮችን መግቤል አወራሁኝ ማለት ነው። ሁላችሁንም ሰላም ብያለሁኝ። እንግዲህ በዚህ ቻናል ተመልሼ መጥቻለሁ ማለት ነው። እንደተለመደው ይህንን ቪዲዮ ላይ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ወደ መጣሁበት ርዕሰ ጉዳይ እመለሳለሁ ማለት ነው። ያው መግቢያ ላይ ብዙ ነገሮችን ለመናገር ሞክሬያለሁ። ብዙዎቻችሁ ማለት ነው በሁለት ጽንፎ ናችሁ። ብዙ ነገሮችን ለማለት ስለምትሞክሩ ነው። በነገራችን ላይ ብዙ ጊዜ ማለት ነው እኔ ከበርካታ ሴቶች ነው ይሄንን ነገር ለማየት የምሞክረው እና ሩታን ተጠያቂ ስታደርጓት ሳይ በጣም ስለሚገርመኝ ነው ይሄንን ሁሉ ማብራሪያ እየሰጠኋችሁ ያለሁት ማለት ነው። እኔ እንደው የሚችል ልጅ ሳያት ማለት ነው ከሌሎች ሴቶች አንጻር ለትዳሯ እጅግ በጣም ዋጋ የምትከፍል እና በጣም ብዙ ነገር እየተባለች ብዙ ነገር እየደረሰባት እና በዚህ ልክ የገዛ ባሏ የገዛ ፍቅረኛዋ እንበለው እንግዲህ የልጇ አባት በዚህ ልክ ይሄን ያክል በደልና ይሄን ያክል መስዋዕትነት እያስከፈላት ብዙ ነገሮችን ችላ ታክሳ አይኖረች ልጅ ነች። እኔ ከዚህ በፊት ለምንድነው ሩታ በተደጋጋሚ ሮጣ ከቤት የምትወጣው? ለምንድነው ነገሮችን ለመጋፈጥና ነገሮችን እዛ ሆነ እንትን ለማለት ማትሞክረው ላለው እሱ አሁን ላይ እየተፈጠሩ ያሉ ነገሮች ለዚህ ነገር በቂ ምላሽ እየሰጡን ይመስለናል። ሩታ በእንደዚህ አይነት ኮንዲሽን ላይ ሆና እንደዚህ ነፍሰ ጡር ሆና እንደዚህ ጊዜዋ ደርሶ የራሱ ልጅ ሊመጣለት የተወሰኑ ጊዜያቶች በቀሩበት ሰዓት ላይ በዚህ ልክ ነገሮችን የሚያደርግ ከሆነ እኛም ማናቃቸውን እና እቺ ልጅ ለብቻ የተጋፈጠቻቸው በጣም ብዙ ነገሮች ከዚህ ነገር ጀርባ እንደሚኖሩ ምንም አይነት ጥርጥር ሊኖረን አይገባም ማለት ነው ሰው። ስለዚህ እኔ እያንዳንዱ የሩታ ውሳኔዎች የዘገዩና እንደውም ትክክለኛ ናቸው ብዬ እንዳምን አድርጎኛል። በተለይ ደግሞ የሰሞኑ ሁኔታዎች ማለት ነው። በቃ እኔ አንዳንድ ጊዜ አብርሃም ሲመጣ እንዴ ይሄ ልጅ ምን እያስገድደው ይሁን? የተያዘበት ነገር ይኖር ይሁን? እንዴ ሄርሜላ እያስፈራራችው ይሁን? እንዴ ምንድን ነው የዚህን ያክል ከዚች ልጅ ጋር ያጣበቀው የሚሉ ነገሮች ይሰሙኝ ነበረ። ግን ያ ነገር እንዳልሆነ ከሰሞኑ ያሳየን ነገሮች በቂ ምላሽ ሰጥቶናል። እኔ የምር በጣም ነው የገረመኝ። በቃ ከሩታ ጋር በመለያየቱ እንደተጎዳ ምናምን አይነት ነገር እንደዛ አይነት ነገር ነበረ ሳይ የነበረውና በነጋታው ደግሞ ያው ብዙዎቻችንን ያስገረምና እሱም አስቦት አይመስለኝም በአጋጣሚ ያው ከብዙ ሰዎች ጋር ወደዛ ስለሄዱ ከዛ መሀል ተቀንጭቦ የወጣ ቪዲዮ ይመስለኛል እየተለቀቀበት እና ምን ያክል እያስመሰለ እንደሆነና ምን ያክል ድራማ እየሰራብን እንደሆነ ለብዙዎቻችን ያሳየ ነገር ነው የተመለከትነውና እኔ በበኩሌ በጣም ገርሞኛል። አብርሃም ከዚህ በኋላ ወደ ሩታዮት ተመልሶ ነገሮችን አስተካክሎ እችን ልጅ እንደ ሚስት እንደ ልጅ አባት ትሪት ያደርጋል ብዬ የማስብበት ምንም አይነት ነገር ሊኖር እንዳይችል ነው ያደረገኝ ማለት ነው። በቃ ወይ ሄርሜላ የሆነ ይዛበት እያስፈራራቸው ያለውና ይፋ ወጣ ባለው ብላ የሆነ የያዘችበት ፋይል ይኖራል። ያ ካልሆነ ደግሞ ልክ ሁላችንም እንደምንገምተው ይሄ ልጅ በዚች ልጅ ፍቅር ተለክፏል ማለት ነው። ምን? ግን እንዴት ነው አባብዬ ጋር ሄድሽ እንዴ? ሄርሜላ ማለት ነው ሆነት እንደዚህ ነፍሰ ጡር የሆነች እና ልጅ ለመውለድ ጫፍ የደረሰች ሚስቱን ትቶ የትኛውም ወንድ ማለት ነው ቢያንስ እስክትወልድ ይጠብቃል። ቢያንስ የተወሰኑ ስቴፖችን ይጠብቃል። እና በዚህ ልክ ትቶ ሄዶ እንደዚህ አይነት ነገሮችን ይፈጽማል ብዬ ስለማላሰብ ምናልባት ሄርሜላ አባብዬ ጋር ሄድሽ እንዴ? ከዛ ውጭ ያው ብዙዎቻችን እንደምናስተውለው ሄርሜላ ከተክለ ሰውነቷ ጀምሮ በጣም የሚስብና የትኛውንም ወንድ የሚያማልል አይነት ተክለ ቁመና ነው፣ ተክለ ሰውነት ያላት አይነት ልጅ ናት። ግን ደግሞ አንድ ጊዜ ወደን ሚስታችንን በቃ የኔ ሚስት ናት ብለን እስካገባን ድረስ ድጋሚ ሌላ ላለማየት እኮ ነው። በቃ እቺ እኔ ሚስት ናት እርግጠኛ ስንሆን ነው አደለ? ወደ ተዳሪ ህይወታችን ላይ የምንገባው እና እንደዚህ አይነት ህይወቶችን የምንጀምረው። ከዛ በኋላ እኮ ብዙ ነገሮች ሊመጡ ይችላሉ፣ ግን ሶ የኔ ቆንጆ እቺኛ ያገባው ሴት ናት ብለን አምነንበት ልንኖር ነው። ምናልባት አብርሃም በዚህ ነገሯ እየተሳብክና እየሄድክ ከሆነ ማለት ነው ከዛ ውጭ ልጠረጥረውና እንትለው የምችለው ጉዳይ ቢኖር ምናልባት የሆኑ የሆኑ ነገሮችን ይዛበት እያስፈራራችሁ ከሆነ የሚል ግምት ነው ያለኝ እንጂ እኔ የሰው ልጅ በጤናው ትክክለኛ አእምሮ ላይ ሆኖ በዚህ ልክ ነገሮችን ያደርጋል ብዬ አላስብም። የምር እኔ በቃ አብርሃምን ለመረዳት በጣም ብዙ ርቀት መሄድ ፈለግኩኝ። በቃ እንደው ይሄ ልጅ ምን ይዞት ይሁን ምን ሆኖ ይሁን እንደዚህ አይነት ነገሮችን የሚያደርጉ ምክንያቱም ከአንድ ሰው የሚጠበቁ አይነት ነገሮችን አይደለም እያደረግ ያለሁት፣ እና ያው እንዳልኳችሁ ብዙ ሰዎች አብርሃምን ለመረዳትና አብርሃም ያለበትን ሞመንት እንትን ለማለት ብዙዎቻችሁ ስትጥሩ ነበረ እኔንም ጨምሮ ማለት ነው በቃ አያደርገውም። ምክንያቱም አሳልፈው የመጡበትን መንገድ የእነሱ ሕይወት ከሚዲያ የተደበቀ ስላልሆነ እያንዳንዷን ነገር ስለምናቅ ለመረዳት እየሞከርን ነበረ። ግን አሁን ላይ አብርሃም በገዛ እጅ ማለት ነው እንዶ አንተ የሆነ የገጠመህ ነገር ካለ ብሎ እያሰቡላ ያሉ ሰዎችን ጭምር ዳሜጅ ያደረጉ ነገሮችን ነው ከሰሞኑ ስታደርግ የነበረው። እኔ በበኩሌ በጣም አዝኛለኝ። ወደ ሩታ መመለስ እንደማትፈልግና መጀመሪያኑ ቢሆን ለዚህ ትዳር መፍረስ ራስን ተጠያቂ ላለማድረግ እያደረካቸው ያሉ ነገሮች እንጂ ፍጹም ሩታን ወደ ወደ ሩታን መመለስ ፈልገህ እያደረካቸው ያሉ ነገሮች እንዳልሆኑ በቂ ምላሽ ለሁላችንም ሰተህናል ብዬ አስባለሁ ማለት ነው እኔ የሚሰማኝ ነገር እኔ ከሰሞኑ ካየኋቸው ነገሮች የተረዳኋቸው ነገሮች እነዚህ ናቸው ማለት ነው። የምሬ ነው፣ አብርሃም ይህንን ትዳር አይፈልገውም። ሙሉ በሙሉ በሄርሜላ ፍቅር ተለክፏል። እቺ ልጅ አባብዬ ጋርም ትሄድ፣ የሆነ ፋይድም ትያዝበት፣ ሌላም ነገር ይኑር፣ አላቅም። ግን ሶ ከሄርሜላ ጋር መሆን እንደሚፈልግ በግልጽ እያሳየን ነው ከትላንቱ በኋላ ምን አይነት ነገር አሁን ከዚህ በኋላ ይመጣል ብላችሁ የምታስቡ ከሆነ ሄርሜላ አርግዣለሁ ብላ ትመጣለች። በቃ በቂ የሆነ የቪዲዮ ማስረጃ አላት እቺ ልጅ ነገ ላይ አርግዣለሁ ብላ ለመምጣት ማለት ነው። የምሬን ነው የምላችሁ አብራው እንደተኛች እኮ አሳዩን አደለ? እኔ ልብስ ተለብሶም ይሁን ሌላ ነገር ምንም የሚፈጠር ምንም ከዛ ሞመንት ውጭ ያለውን ነገር እኛ ስለማናቅ ችለች ነገ አርግዣለሁ ብላ ብትመጣ ሁላችንም ልንቀበላት የሚያስችለንን በቂ የሆነ ማስረጃ አሳይተውናል ማለት ነው ሰው። ስለዚህ እኔ ከዚህ በኋላ ሩታም የፈለገ ነገሮች ቢስተካከሉ ወደ አብርሃም ትመለሳለች የሚል አስተሳሰብ አይኖረኝም። እጅግ በጣም የሚያሳዝን ነገር ነው። እየተመለከት ነው ማለት ነው ሰው። እንግዲህ ይሄ የኔ ሀሳብ ነው። እናንተም የሚሰማችውን ነገር ኮመንት ሴክሽናችን ላይ ማስፈር ትችላላችሁ። ወዳችኋለሁ። በሌላ ቪዲዮ ተመልሰን እንገናኛለን። ይመቻችሁ።